ስራ ይዘሻል እንዴ አይ ለስኩ ላናግርሽ ፈልጌ ነበር ምን ነው የኔ ልጅ ምን ሆንሽብኝ ምንም አልሆንኩም ባዩሽ ስለምትባለዋ ሴት ላውራሽ ፈልጌ ነበር ባዩሽ ደግሞ ምን ሆነች እማዬ ነገር አንችን ላያስደስትሽ ይችላል ግን ደግሞ ማወቅ ስላለብሽ ነው ባዩሽ ምን ሆናለች አለቻ ባዩሽን ፖሊሶች ይዘዋታል ምን መቼ እኔ መቼ እንደተያዘች አላውቅም ብቻ ግን አባየኔ ነገር አባትሽን እንዴት አወቀ ያስያዟት ልጆች ነግረውት ነው ምን? ያልሽ ነው። ሀኒ ለፖሊስ ጠቁሞ ያስያዟት፣ ለአንቺ ደም የሰጠች ልጅ እና ጓደኛው ናቸው። እነሱ ደግሞ ምን? ስማኝ፣ ማ ታምቹ ላ እንዴት ነው? በናት ታምቹ ሊያብድ ነው ባክሽ። እንዴት? በጣም ተጨንቋል። ምን ሆኖ እንዴ? ምን ሆኖ ትኛለሽ? እንዲ አንቸው ፏንቃጭ ማዲሶት ነዋ። እንዴ? እስካሁን እስካሁን ማለት ፍቅር በጊዜ ሂደት ይለቃል። እንዴ? ማለቴ እንዴት እስካሁን የሆነ ነገር አልተፈጠረም ብዬ ነው። ምን ሊፈጠር ይችላል? እኔ ምን አውቃለሁ፣ ያው እሱ ወንድ አይደል? ለምን ቆፍጠን ብሎ የሆነ ነገር አያደርግም። ቆይ ምን ማድረግ ይችል ነበር? ወንድ ስለሆነ የሆነ እርምጃ መውሰድ ነበረበት ብዬ ነው። ወንድ ስለሆነ ያልሽው? በእሱ ን ያል ከገረ መሽማ የኔን ብታወቂ፣ ቁጭ ብዬ መሽናት የቀረኝ ሴት ሆኜ ነበር የምታይሽ። አሴር አሴር የሴት ቅ አራለው አለ እንዴት አደራችሁ? እንዴት አደር ክዝራ አለው እየጠበኩሽ ነበር ከሰው ጋር ነሽ መሰል አይ እየሸኘኝ ነበር አሴር አሁን አንተ መሄድ ትችላለህ ማ ማለት በምን ትቀጣለህ በአባቴ እርግጠኛ ስለሆንኩ እንደማልቀጣ እርግጠኛ ነኝ ይህን ያህል እርግጠኛ ከሆንክም አይኔ አባት ነው ማለት ነው አባት እሱ እናያለን ክላስ ከሚጀምር እንውጣ ደስ ይለኛል እንውጣ ሰላም ለእናንተ ይሁን ውድ ቤተሰቦቻችን፣ እንኳን ወደ ቻናላችን በሰላም መጣችሁ። ለዚህ ቻናል አዲስ የሆናችሁ እንደተለመደው ሰብስክራይብ በማድረግ ቤተሰብ ሆኖ እናመሰግናለን ሁላችሁም። በዚህ አጋጣሚ ቪዲዮን ከመጀመሪያ በፊት ማለት የምፈልገው እኛ ያው በድራማ በአማርኛ ድራማ ወደ አማርኛ እየተረጎምን ነው ብዙ ጊዜ የምንሰራውና ይህ ፕሮግራም ለእናንተ የሚመጥናችሁ ሆኖ አይደለም፣ ለውድ ቤተሰቦቻችን እውነት ለመናገር ግን ደግሞ አንዳንድ የሰው ልጅ የሚፈልገው ቦታ ላይ ለመድረስ የማይፈልገውን ስራ ይሰራል። ነገ ትልቅ ዩቱበር ለመሆን እና የራሳችን አይዲያ የራሳችን ከጭንቅላታችን አፍልቀን የተለየ ነገር ይዘን እስከምንመጣ ድረስ ግዴታ እንደዚህ አይነት ነገሮችን መስራት አለብን። አሁን በማይመች ሁኔታ ሁላችንም እንደዚህ ቪዲዮ የምንሰራ ልጆች ያው ስለማይመች ነው እና ይህንን ከግንዛቤ አድርጉ። ለእናንተ የሚመጥን አይደለም። ምክንያቱም ኦልሬዲ ቪዲዮ ድራማው በአማርኛው ተለኳ ድሮ ሕንድ ፊልም ወደ አማርኛ ሲተረጎም ነበር የምናውቀው። አሁን ደግሞ ቱርክ ፊልም ወደ አማርኛ ይተረጎማል። እኛ ግን ለየት አድርገን አማርኛ ወደ አማርኛ ነው የምንተረጎመው። እና ይሄ ትርጉም የለውም፣ ለእናንተ አይጠቅምም፣ ለእኛ ይጠቅመናል። ግን ደግሞ እናንተ አይጎዳም። አንዳንዴ የምንሰራው ስራ እኛ እየተጠቀምን ሌሎችን የሚጎዳ ከሆነ በጣም ይሄ እንትን ነው፣ ለእኛም ጠቅሞ ዙሮ ዙሮ መጨረሻ ላይ ውድቀት ነው። ይሄ ግን አትጎዱም እናንተን ብታዩት፣ አትጎዱም፣ ባትጠቀሙበትም አትጎዱም። ከዛ ከዛ አንጻር ነው እኛም ደግሞ ሰዓታችን፣ ጊዜያችን፣ ስልካችን ብዙ ነገር መስዋዕት አድርገን ድራማ የምናየው። ስለዚህ እነሱ የምናየላቸውን ድራማ እኛ ምተን ብንሰራበት ለነሱም እንደማስተዋወቅ ነው የሚቆጠረው። ዶላር ይቆጥርልና እንጠቀምበታለን ከስራ ባሻገር ስለሆነ ይሄ ራሱን የቻለ ስራ ባይሆንም ከስራ ጎን ለጎን ስለምንሰረው ለእኛ ብዙ ጥቅም አለው። ከዚህ አንጻር ይህን መልዕክት ማስተላለፍ እፈልጋለሁ እና ደግሞ ድራማው አንዳንዴ ድራማ የሚሰራ ከእውነተኛ ዓለም የተወሰደ ነው። ያደራሲ የራሱን አመለካከት ወይም ደግሞ ያሳለፈውን ነው ወደ ድራማ ድርሰት ጽፎ ከዛ ዳይሬክት አድርጎ ወደ ምስል ቀርጾ የሚያቀርበው እና ከዛ ነገር ብዙ ነገሮች እንማራለን። ከድራማ ያው ያን ያክል ባይሆንም ብዙ የምንወስዳቸው ነገሮች አሉ እና ከኖላዊ ድራማ አሁን ኖላዊ ድራማ እኔ በጣም ነው የምወደው፣ ደስ ብሎኝ የማየው ድራማ አንዳንዴ ማየት በኛ ብዙ ጊዜ ጥቅም ባይኖረውም ግን ደግሞ አንዳንድ ደግሞ የሆነ ከማህበረሰቡ ጋር አንድ አይነት የሚሆኑ እናንተ ኑሮ የመሰሉ ድራማዎች አሉ እና ቤተሰባዊ ነው። ተንኮል ምን ያህል የት እንደሚያደርስ ብዙ ነገሮችን የሚያስተምር ድራማ ነው ኖላዊ። ለምሳሌ ወይዘሮ ባዩሽን ብትመለከቱ በገዛ ጓደኛዋ ምቀኝነት ተነሳስታ ነው እዚህ ጋር የደረሰችው። እና አንዳንዴ እሷ ራሷ ራሷን ስለማትወድ ነው ሰው ተንኮል የሰራችው ራሷን ስለማትወድ ራሷን ዝቅ ስለምታረግ ጓደኛ የበለጠችኝ ጓደኛ የሀብታም ሆና እኔ ግን ደሃ ሆንኩ እያለ ያምቀኝነቷ ወደ ተንኮል ተቀይሮ እሷ ለመጣል ስትል ራሷ ወደቀችበት ማለት ነው። እና ይህን ነገር በጣም ነው የሚያስተምረው፣ ክፋት መጨረሻው ምን እንደሚያደርስ እና ክፋት የምንሰራበትን ሰው ሳይሆን የምንጎደው እራሳችን። ክፋት የምንሰራው እራሳችን። አንድ ሰው መጥፎ በማድረጉ መጀመሪያ ተጎጁ እራሱ ነው። በቃ ራሱን ያጣል። ራሱን የሚወድ ሰው መጥፎ ነገር አይሰራም። ለምን ራሱን ይጠብቃል። መጥፎ ነገር ሲያደርግ ተጎጁ እራሱ ስለሆነ ራሱን ጥሩ ነገር ያደርጋል። ራሱ የሚወድ ሰው ሰው የሰጠውን ነው መልሶ የሚቀበለው እና ይህንን ነገር ያስተምረናል በጣም የሀና እና አባባ ኖላዊ ገጸ ባህሪ ራሱ በጣም ትልቅ ትምህርት ያሳያል። ምንም እንኳን በስጋ ባይወልዳትም ዋጋ ከፍሎ ያሳደጋት ልጁ በስርዓት በጨዋነት አሳድጎ ሀኒቾ በጣም የሚጓደሉ የትም ብትሄድ ማትደራደርበት በቃ መወለድ ቋንቋ ነው። ስላሳደጓት ብቻ በጣም ተወዳቸዋለች። የትም ብትሄድ እሷ እሳቸውን በምንም ነገር አትቀይር፣ ምትኮራባቸው በየሄደችበት ሁሉ አባቴ አባቴ ነው የምትል እና ይሄ እናትም አባትም ሆነው ያሳደጉ አባቶች የሚወክሉ ናቸው። አባባ ነው ኢትዮጵያዊነት አባት ዋጋ ከፍለው በድህነት በችግር የሚያሳድጉ አባቶችን የሚወክሉ ናቸው እና በጣም ብዙ ነገሮችን ያስተምራል ይሄ ድራማ። የወይዘሮ ሜላትም የዋህነት ምንም እንኳን ብትጎዳትም አብሮ አደጌ ጓደኛ ናት፣ እኔ ራሴ ልቀጣት ይገባኛል እንጂ እሷን አሳልፌ ለማንም አልሰጣትም ልትማር ትችላለች ብላ ማሰቧ በአንዳንድ በኩል ያው ደግነት ነው። ግን ደግሞ የማይማርን ሰው ድጋሚ እድል መስጠት እንዲጎዳን እጅ እንትን ማለት ነው። ድጋሚ እድል መስጠት ነው እንዲጎዳን። አንድ ሰው ከስተቱ ከተማረ ከተጻጻተ ይቅር የማይባልበት ምንም ምክንያት የለም። ሁሉም በስተት መንገድ ነው የሚስተካከለው። ግን ደግሞ ከስተታቸው ያልተማሩ ሰውንም በስተታቸው የሚኮሩ በስተታቸው የሚመኩ ሰዎች ግን እድል ሲሰጣቸው ሌላ ጥፋት ነውና፣ ሜላት በቃ አሁን እድል ድጋሚ እድል እየሰጠቻት እንደገና እንድት ጎዳት ነው። አልተማረችም። በባለፈውም አምሳ ሽብር ሰጠቻት። ኢዳ ያደረገችው ምንድነው ያንን አምሳ ሺ ብር አስቀምጣ ልጅቷን አስፈራርታ ነው እንድታሳያት የሞከረችው በዛም እራሷ ወደቀችበት ጭራሽ አሁን ወይዘሮ ሜላት ልታስፈታት እንኳን ብትሄድ ሰው ሰው ላይ ሽጉጥ ደቅና ነው የተያዘችው የምትችል አይመስለኝም ግን እሷ ያው ሀብት ስላላት ምናልባት የማስፈታት እድል ሊኖራት ይችላል ጓደኛዋ ስለሆነች ድጋሜ ግን ከዛ ቤት ገባች ማለት በጣም ብዙ ነገሮች ነው የምታጠፈው እነ ጆሮ እና ያሲር በጣም ጆሮ፣ አሁን ለምሳሌ ጆሮ እና ታምቹ ደግሞ ያው ከጎዳና ህይወት ላይ ነው የተነሱት። ምንም ነገር ላይፍ አያውቁም ሴት መውደድ እንዴት እንዳለባቸው ራሱ አያውቅምና፣ በቃ ያንን ሰው አይወደንም ማንም የለንም የሚለው እንትናቸው አሁን ተቀይሮ ጭራሽ አፍቃሪ ሁነው ምናምን በጣም ነው ደስ የሚሉት። ይሄ ሰው የመሆንነት ሰው አለኝ ሰው መውደድ ይችላሉ ወይም ደግሞ ሰው ይወደኛል ብለው እንዲያስቡ አድርጓቸዋልና ከምንም ከጎዳና ተነስተው አሁን ላይ በእድሜ ላባባ ኖላዊ አስተምረው የራሳቸውን ከሌብነት ከስርቆት ተመልሰው በቃ አዲስ ሰው ሁነው እነሱ ማፍቀር እንደ ሰው እንደ ኖርማል ሰው ይሄ ከሌብነት አንዳንዴ ጎዳና ላይ እንደዚህ ወይም በስርቆት በእንትን የሚኖር ሰው እንደ ሰው የሚሰማው ሁሉ አይመስለንም። ብዙዎቻችን እንደ ሰው ላይፍ የሚኖራቸው ወደፊት እንደ ሰው ተለውጠው እንደ ማንኛውም ሰው ሆኖ አግብተው አፍቅረው እንደዚህ የሚኖሩ ሁሉ አይመስለን እና ይህን በጣም በደንብ ያሳየ ነው። በቃ የሰው ልጅ ፍላጎት ካለው እና ደግሞ ሰው ካላገለለው መቀየር ይችላል። ምንም የማይቀየር ሱስ ነገር የለም፣ ራሱ ውስጡ ካሳመነውና ደግሞ የሚረዳው ሰው ካገኘና የኖላዊ ደራሲዎች በዚህ አጋጣሚ የምር በጣም የሆነ ብስል ብስል ያለ መልእክት ያለው ነው የሚያስተላልፉት። በእርግጥ እንግዲህ ከመቶ ሀያ ሶስተኛ ክፍል ደርሷል። ያው ክፍሎች አንዳንድ ይደጋገማሉ፣ ብዙ ነገሮች ተደጋጋሚ ተደጋጋሚ ይሆናሉ። ግን የሆነ ታሪኩ ፍሰቱ ምናምን የመጣበት መንገድ በጣም ደስ ይላል። ያው በቅርቡ ካላለቀ እኛም የምንሰራበት ይሆናለኝ እርግብም በጣም ፈርታለች። የኔ ምጣ እንደሷ እንዳክስቷ መታሰር ነው መታሰር ነው የሚሆነው እንዳክስቴ መታሰር ነው የሚሆነው ብላ ስለፈራች ነው፣ ተምቹ እያጽናናት ያለው እሷም አክስቷ ናት፣ እዚህ ነገር ውስጥ የከተተች ተጠቅማታለው ብላ። በርግጥ ራሷም ተጠያቂ ናት፣ ምክንያቱም አድጋለች፣ መወሰን ትችላለች። ምንም ባክስቷ ግፊት እንኳን እዚህ ነገር ውስጥ ብትገባ ኖ ማለት ትችላለች፣ ትልቅ ልጅ ስለሆነች የራሷን ነጻ ፈቃዷን ተጠቅማ መወሰን ያለ መወሰን መብት አላት። እና አክስትየዋ እንደዚህ ታገኛለሽ፣ እንደዚህ ገቢ ይሰጥሻል፣ ማለት እንደዚህ የዛበት ገቢ ሀብታም ትሆኛለሽ፣ የእነሱ ልጅ ትሆኛ ነኝ ብለሽ ብዙ ሀብት ትዘርፊያለሽ ብላ እንግዲህ አስባ ነው እዛ ውስጥ የከተተቻት። ግን ህይወቷን ያመሰቃቀለችው አሁን ይችልች ተጠያቂነት የአለማወቅ ከተጠያቂነት አያድንም እና ነገር ተጠያቂ ትሆናለች። ልክ በዚህ መልኩ ራሱ ከክፍለ ሀገር የወንድሜ ያጎቴ ልጅ ምናምን እያሉ ብዙ እህቶችና ብዙ ወንድሞችን ህይወት የሚያሰቃዩ የሚያበላሹ አክስት ምሳሌ ናት። ባዩ ደና ከቤተሰቦቻቸው ጋር የተቀመጡትን ትማሪ ያለሽ ከኔ ጋ ያስተምራለሁ ብሎ መጥተው ግን ሌላ የተበላሸ እድሜ ልካቸው የማይወጡበት ጣጣ ውስጥ ነው የሚከቷቸውና በጣም ከባድ ነው። ለማንኛውም በሌላ ክፍል እስከምንገናኝ በያላችሁበት ሰላም ሁኑቻ።